ሰላም፣ ሰላም ጤና ይስጥልኝ። ውድና የተከበራችሁ የእጽብ ድንቅ ሚዲያ ተከታታዮች በሙሉ ደህናችሁ፣ ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ሀይሚዬና ቡራዬ ባደረጉት ቆይታ፣ እኔ በበኩሌ ማለት ነው እውነት በጣም የተሰማኝ ስሜት አለው። ውስጤ ተረብሿልም፣ ደስታም አለ። ብቻ የሆነ ድብል ያለ ስሜት ነበር የተሰማኝ፣ የእውነት እላችኋለሁ። ሀይሚዬ የሚተናገረቻቸው ቃላቶች አሉ፣ ብሮኬ የሚተናገረው ቃላት አለ፣ እና መጨረሻቸው ግን ምን ይመስላችኋል? እስኪ እንዴት አያችሁት? ከቪዲዮ ምን ተረዳችሁዶች ይ ምንድነ የተረዳችሁት? እኔ ግን ማለት ነው ሀይሚዬና ቡራዬ አይለያዩ በቃ። ውስጤ ሁሌም ቢሆን የሚነግረኝ ምንድን ነው ሀይሚ ብሩኪ አይለያዩም። እውነተኛ ፍቅር ካለ ካለኮ ማለት ነው እውነት ሰው አይለያየም። እውነተኛ ፍቅር ቅን የማስመሰል ሳይዋደድ እንወዳችኋለን እያሉ እያስመሰሉ የሚቀጥሉ ሰዎች ናቸው እንጂ የማይቀጥሉት ማለት ነው ሁለቱም ጋር እውነተኛ ፍቅር ካለ ማለት ነው የፈለገ ታምር ቢመጣ አይለያዩም በፍጹም። ደግሞም ተናግረዋል። ሀይሚዬም የተሰማትን ነገር ነው የተናገረችው። ብሩኬም ግን ትልቅ ትምህርት የሚሆናችሁ ነገር ምን እንደሆን ታውቃላችሁ እኔ ደግሜ ደጋግሜ እናገራለሁ ትልቅ ትምህርት የሚሆናችሁ በሰው ህይወት ውስጥ ጣልቃ አንግባ ከቻልን ማስታረቅ ካልቻልን አርፈን መቀመጥ የእውነት ነው የምላችሁ ለወደፊቱም ትምህርት ይሆናችሁ በተለይ በብሩኬና በሀይሚዬ መሀል ጣልቃ እየገባችሁ እነሱን የምትሳደቡ ቤተሰብ ሳይቀር የምትሳደቡ ሰዎች ልትማሩ ይገባል። ከስህተታችሁ የእውነት ለምላችሁ መቼም እኔ እኔ እናንተ እነሱ ለተናገሩት ነገር ማለት እኔ ራሴ እኔ ምን ብያለሁ? እኔ ምንድን ነው ያልኩት? ነገር አለ የተሳሳትኩት ነገር አለ ብዬ ራሴ ጠየቅኩ ማለት ነው። የእውነት ለምላችሁ እና ጣልቃ አትግቡ በእነሱ መሃል ሀይሚዬ እኔ ብታመም የሚደርስልኝ ብሩኬ ነው። ብሩኬ ቢታመም የምደርስለት እኔ ነኝ። ማለት በቃ የሆነ ነገር ቢሆን ማለት ነው። ስለዚህ ማንም አይደለም፣ ቅርቡ ያለሁት እኔ ነኝ ብላለች። ይሄ ማለት ምንድን ነው? በእኛ መሀል ጣልቃ አትግቡ ማለት ነው። ሁለተኛ ደግሞ ማለት ነው እራስ በራሳችሁ ተዋደዱ። ያላችሁ ስደት ላይ ነው እማትተዋወቁ፣ ሰዎች ለምን ትባላላችሁ? ለራስ በራሳችሁ ማንም አይ እኛ በቃ እነሱ አይደርሱላችሁም። በነገራችን ስደት ላይ ያላችሁ ሀይሚን ብትጠሯት ሀይሚ አይደርስምላችሁም፣ የሆነ ነገር ብትሆኑ። እኛ ራሳችንን ስደት ላይ ያለን የምንገናኘው የምንረዳዳው እና አንድ ሆኑ ተብላችኋል። ኦኬ ካልገባችሁ እንግዲህ እኔ ምንም ማድረግ አልችልም። ሁለተኛ ሶስተኛ። ኧረ የዛሬውማ የሚገርም የሚገርም ነው የሚገርም አነጋገር የተናገሩት አንጀቴ ቅሜ ጥጥትን ያለው በተለይ ለምታስመስሉ ለምታስመስሉ በደህናው ጊዜ ተጣመሩ ተጣመሩ ተጋቡ ተጋቡ የምትሉ ሰዎች በመሀላቸው የሆነ ክፍተት ሲፈጠር ሁለቱን ከፍላችሁ የምትጨፈጭፉ ሰዎች ውርደት በጣም ነው የተዋረዳችሁት። ተዋረዳችሁ። ከሁለቱም ወገን የሆናችሁ ደግሞ መልካም ነገር ስታስቡ የነበራችሁ ሰዎች በስመ አብ እናንተ ሁሌም ቤታችሁ በደስታ በበረከት እንዶ በቃ ፍቅር በፍቅር የሆነ ህይወት ይስጣችሁ ነው የምላችሁ። በቃ የሰው ደስታ የሚያስደስታችሁ፣ የሰው ሀዘን የሚያሳዝናችሁ፣ የማትገለባበጡ የማትለዋወጡ ሰዎች እውነት በቃ የማይለዋወጥ የማይገለባበጥ ፍቅር ይስጣችሁ አሜን በ